የተጠናቀቀው ባልደረባይ አንዱ ዓለም መናን የሚያደርሰን መረጃ የብልጽግና ጉባኤ የሴቶች ክንፍ የአመራር ውይይቶችን እያደረገ ነው። አዲስ አበባ የሚገኘው አንዱ ዓለም መና እንዳልኳችሁ እንግዲህ ይህን ጉዳይ ነው የሚያጋራን። እዚሁ ባህር ዳር የሚገኘው ባልደረባይ ካሳው መንጌ ደግሞ በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ላይ የተቀመጡ ውሳኔዎች ዙሪያ አቅጣጫ የተቀመጡ ውሳኔዎች ዙሪያ በሴቶች ክንፍ አባላትና ደጋፊዎች ላይ ውይይት እየተደረገ ነው። በዚህ ጉዳይ ላይ ነው መረጃ የሚያደርሰን እንግዲህ የገጠር መንገድ ትስስርን ተደራሽ ለማድረግ የ47 ሚሊዮን የአሜሪካ ዶላር ፕሮጀክት ተቀርጾ ወደ ስራ መገባቱን የከተማና መሰረተ ልማት ሚኒስቴር አስታውቋል። ቢሸፍቱ የሚገኘው ባልደረባ የቴዎድሮስ ደሴ ደግሞ በዚህ ጉዳይ ላይ መረጃዎችን የሚያደርሱን ነው የሚሆነው። ባልደረቦች እንዴት ውላችኋል? አንዱ ዓለም ካንተ ነው የምጀምረው። ና የሴቶች ብልጽግና ክንፍ በልማትና በኢኮኖሚ ፍትሐዊ ተጠቃሚነትን ለማረጋገጥ ጠቃሚ መሆኑን ተገልጿል። ና የአዲስ አበባ ብልጽግና ሴቶች ክንፍ የ1500 የአመራር አባላት በተገኙበት የብልጽግና ጉባኤ ባስቀመጠው አቅጣጫዎችና ና የክንፍ ሚና ላይ ውይይት የተደረገ ነው። በዚህ ጉዳይ ላይ ያሉንን መረጃዎች ማድረስ ትችላለን። አምራዊት እንደምንውለሻል እንግዲህ በአዲስ አበባ ደረጃ የብልጽግና ክንፍ በዛሬው ዕለት በተለያዩ ክፍለ ከተሞችና ወረዳዎች የተውጣጡ ሴቶች ክንፍና የብልጽግና ሴቶች አመራሮች በተገኙበት ነው ይህንን ምክክር መድረክ ያካሄደው ማለት ነው። በተለይም የብልጽግና ፓርቲ ዋናው ጉባኤ ሁለተኛ መደበኛ ጉባኤውን ካደረገ በኋላ ያሳለፋቸው ውሳኔዎች እንዴት ይተገበራሉ፣ እንዴት ወደ መሬት ይወርዳሉ በሚል ነው የዛሬው የሴቶች ክንፍ ውይይቱን ያደረገው ማለት ነው። ይህ በተለይም ደግሞ ወደፊት ብልጽግና ለሚያደርጋቸው እርምጃዎችና የውሳኔ አፈጻጸሞች ጠቃሚ የሆነ መድረክ ስለመሆኑ ተነግሯል። በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በተለይም ሴቶች የልማት ተጠቃሚነት፣ ኢኮኖሚያዊ እድገት እንዲኖር እንዲሁም ደግሞ ኢኮኖሚያዊ እድገትና የልማት ተጠቃሚነቶች ደግሞ ሚዛናቸውን ጠብቀው እንዲሄዱ ለማድረግ ይህ የሴቶች ክንፍ ከፍተኛ ሚና አለው ብለዋል። በተለይ ብልጽግና ፓርቲ ባለፉት ዓመታት እንደ ፕሮጀክት ይዞ ሲሰራቸው ከነበሩ መካከል እንዲሳኩ ለማድረግ ይህ የሴቶች ክንፍ ጭምር ከፍተኛ ሚና አለው። በብልጽግና ፓርቲ እንደ አጠቃላይ ካሉት አመራር ውስጥ ሰላሳ ሁለት በመቶ የሚሆኑ ሴቶች ናቸው። ይህም ደግሞ በአሁኑ ሰዓት ሀገሪቱ ያሏት አመራሮችን በተመጣጠነና የሴቶችን መብት ለማስከበር የሄደችበትን ርቀት የሚያሳይ ነው። ይህ በቂ አይደለም፣ ወደፊት መስራት ይገባናል የሚል ሀንጻብን አንስተዋል፣ ቅርንጫፍ ጽህፈት ቤት ኃላፊው ማለት ነው። የፌዴሬሽን ምክር ቤት ምክትል አፈ ጉባኤ ወይዘሮ ዛህራ ሀሙድ በበኩላቸው ከዚህ በፊት በተለይ ሴቶች ሊግ ተብሎ ሲጠራ የነበረው ይህ የአሁኑ የሴቶች ክንፍ በተወሰኑ ክልሎች ብቻ ተወሰኑ የነበረ ነው። በአሁኑ ሰዓት የሴቶች ክንፍ ተብሎ ከተደራጀ በኋላ በሁሉም የኢትዮጵያ አካባቢዎች የሚገኙ የሴቶችን የአመራር ተጠቃሚነት ለማድረግ የሚጠቅም ነው ብለዋል። በዛሬው ዛሬ በዚህ በአዲስ አበባ የቂርቆስ ክፍለ ከተማ መሰብሰቢያ አዳራሽ የተከናወነው ከ1 አምስት መቶ በላይ የሴቶች ክንፍ አመራሮች፣ የብልጽግና ፓርቲ አመራሮች የተገኙበት መድረክ ነው። ስለዚህም ይህ በክንፍ ደረጃ ከተደራጀ በኋላ ደግሞ በመላ ሀገሪቱ የሚገኙ አባላቱ የተጠቃሚነትን ለማሳደግ ሰርተዋል። ይህ ደግሞ የፍትሐዊነት ጉዳይ እንዲነሳ ጭምር እንዳገለገለ ነው ያነሱት የፌዴሬሽን ምክር ቤት ምክትል አፈ ጉባኤው ማለት ነው። ወደፊትም ደግሞ ለብልጽግና የሚሆኑ ሴቶችን ታዳጊዎችን ለማውጣት ሴቶች የሚለኩበት መመዘኛቸው የሚለኩበት ሁኔታ በመሆኑ ወደፊት ሴት አመራሮችን ለብልጽግናና የሚጠቅሙ የሚሰሩ እናቶችን፣ እህቶችን ማውጣት ደግሞ ዛሬ ካሉት አመራሮች የሚጠበቅ እንደሆነ እንዲሁ መልእክት አስተላልፈውላቸዋል። በአሁኑ ሰዓትም የጉባኤ ሀሳብ ቀርቦበት ውይይት እየተደረገ ነው ለሚቀጥለው ምርጫ ምን ያህል አባላት በተለይ በምርጫ ዘመቻ ላይ ምን ውጤት ሊያመጡ ይችላሉ በሚል ጭምር ዙሪያ ውይይት እየተካሄደ ነው የሚገኘው። በምሽት በሚኖረን ዜና ደግሞ ሌሎች ተጨማሪ መረጃዎችን ለማቅረብ እንሞክራለን። ሳምራዊት፣ በእኔ በኩል ያሉ መረጃዎች እነዚህ ናቸው። አመሰግናለሁ።